ቲክቶክ፣ ቲክቶክ፣ ቲክቶክ እያበደ ነው። በጣም ጥቂት ሰዎች ቲክቶክ አካውንታቸውን በመጠቀም ረብጣ ገንዘቦችን እያፈሱ ነው። በጣም ብዙ ሰዎች ደግሞ ቲክቶክ ላይ የሰዎችን ቪዲዮ ከመመልከት ውጭ ምንም አይነት ገንዘብ እየሰራችሁበት አይደለም። ዛሬ ቲክቶክ ላይ ስልካችሁን ብቻ በመጠቀም እንዴት በቀላሉ ገንዘብ እንደምትሰሩ አሳያችኋለሁ። ከዛ በፊት ግን ቲክቶክ ለመጀመር የሚያስፈልጋችሁን አንዳንድ ነገሮች ልጠቁማችሁ። አንደኛ ስልክ ወይንም ሞባይል ፎን፣ ሁለተኛ ዋይፋይ ኮኔክሽን ወይንም ሞባይል ዳታ ሶስተኛ ካፕከታፕ ካፕከታፕ ቪዲዮአችንን የምናቀናበርበት ኤዲት የምናደርግበት ምርጥ አፕ ነው። አራተኛ በውጭ ሀገር የተከፈተ የቲክቶክ አካውንት ያስፈልገናል። በውጭ ሀገር የተከፈተ አካውንት እንዴት እንደሚከፈት በዚህ ቪዲዮ አሳያችኋለሁ። ቲክቶክ ላይ ገንዘብ ለመስራት የምትፈልጉ ቪዲዮአችንን ሳብስክራይብ፣ ላይክ፣ ሼር በማድረግ ጀምሮ። እሺ ቀጥታ ወደ ስልካችን የቲክቶክ አፕን ሄድና አካውንት እንከፍታለን። ልብ በሉ ከዚህ ቀደም በኢትዮጵያ ስልክ ቁጥር የተከፈተ ማናቸውም አካውንት ገንዘብ መስራት አይችልም። እሺ ቀጥታ ወደ ፕሮፋይላችን እንሄዳለን። ፕሮፋይላችን ስንነካ እንደምታዩት ይሄ በኢትዮጵያ የተከፈተ ነው፣ 24500 ሰብስክራይብ አለው። ከላይ እንደምታዩት ሶስት ሰረዛለች፣ እሷን ነካና ወደ ቲክቶክ ስቱዲዮ እሄዳለሁ ማለት ነው። ወደ ቲክቶክ ስቱዲዮ የሚለውን ከታች በኩል ስነካው ስክሮል አድርጌ ወደ ታይ ሲሄድ ሞኔታይዜሽን ፕሮግራም የሚላል እንደምታዩት፣ ሞኔታይዜሽን የሚለውን ስነካ ሞኔታይዜሽን ፕሮግራም የሚል ይመጣልኛል። እዚህ ላይ ቪው ኦል የሚለውን እጫናለሁ ማለት ነው። እንደምታዩት የኢትዮጵያ እንደዚህ ብቻ ነው የሚያመጣ። እንደምታዩት ሰብስክሪፕሽን ብሎ እንደዚህ ብቻ ነው የሚያመጣ፣ ምንም ነገር አያመጣም። በኢትዮጵያ አካውንት፣ በኢትዮጵያ ስልክ ቁጥር የተከፈተ ቲክቶክ አካውንት ማለት ነው። እስኪ በውጭ ሀገር ቲክቶክ አካውንት ደግሞ የተከፈተው ላሳያችሁ። ይሄኛውን ልግባና ላሳያችሁ ቅርብ ጊዜ የከፈትኩት እንደምታዩት 5329 ሳብስክራይብ አለው። እንደምታዩት ይሄ በውጭ ሀገር የተከፈተ ነው። ላይ ሶስት ነጥባን ስነኩ ቲክቶክ ስቱዲዮ የሚል አለ። እሱን ስትነኩ ከተይ መንተዜሽ የሚላለ እሱ ላይ ነክታችሁ ከተይ እንደምታ መንተዜሽ ፕሮግራም የሚላለ ቪው ኦል የሚለውን እንጫናለን። እዚህ ላይ ቪው ኦል የሚለውን ስንጫን እንደምታዩት አዲስ ነገር ይከፍትልናል ማለት ነው። ኤሊጀብል ቱ አፕላይ ብሎ ክሬተር ሪዋርድ ፕሮግራም የሚል ይጨምርልናል ማለት ነው። እንደምታዩት ሶስት ነገሮችን ይጨምርልናል ማለት ነው። በውጭ ሀገር አካውንት የተከፈተው ማለት ነው። እዚህ ላይ ልዩነቱ እየገባችሁ ይመስለኛል። ቀጥታ ክሬተር ሪዋርድ የሚለውን እንነካና መስፈርቶች አሉ እነ እሱን መስፈርቶች እናያለን ማለት ነው። እንደምታዩ ክሬተር ሪዋርድ ፕሮግራም ላይ የኛ ከኛ የሚጠበቅብን ነገሮች አሉ። ወደ ታይ እንሄድና እሱን አሳያቸዋለሁ ማለት ነው። ክሬተር ሪዋርድ ፕሮግራም ስንቀላቀል የሚያስፈልጉ ነገሮች አንደኛ ከ18 ዓመት በላይ መሆን አለብን። ሁለተኛ ደግሞ አስር ሺህ ፎሎ ያስፈልገናል። እንዲሁም ደግሞ በ30 ቀን ውስጥ 100 የቪዲዮ እይታ፣ 50 60 30 ሰራን 100 የቪዲዮ እይታ ያስፈልገናል ማለት ነው። አካውንት እንዴት ነው ምን ከፍት የሚለውን አሳያችኋለሁ። በቀጥታ አሁን ወደ ቲክቶክ አፓችን ከገባን በኋላ እዚህ ፕሮፋይል የሚለዋን ስትጫኑ አድ አካውንት የሚል አለ። እዚህ ከስር ላይ አድ አካውንት የሚለዋን ተጫኑ። አድ አካውንት የሚለውን ተጫኑ። ዘን እዚህ ላይ ሳይን አፕ ታደረጋላችሁ። ሳይን አፕ ከማድረጋችሁ በፊት ግን ሎኬሽናችሁን መቀየር አለባችሁ። ምንም አይነት ቪፒኤን አልጠቀም ብያችኋለሁ። እዚች ላይ ሎኬሽናችን ኢትዮጵያ ነው የሚል ፣ ምክንያቱም ራሱ ፕላትፎርሞ ያለንበትም ቦታ ዲቴክት አድርጎ እኛን ኢትዮጵያ ይለናል ማለት ነው። ስለዚህ ምን እናደርገዋለን? እችን ኢትዮጵያ የምትለዋን አንድ ጊዜ ክሊክ እናደርጋት እና ወደ ቴን ሄዳለን። ወደ ቴን ሄድና ፈረንስ የሚል ትመርጣላችሁ። እኔ ብዙ ጊዜ በፈረንሳይ ነው የምከፍት ፈረንሳይ ነው እሱን ደግሞ ለምን እንደሆነ መጨረሻ ላይ አሳያችኋለሁ እነግራችኋለሁ ማለት ነው። ፈረንስ የሚለውን እዚህ ላይ ትመርጣላችሁ። ዘምድን ታደርጉታላችሁ። በስልክ ቁጥር ነው በኢሜይል ነው የሚላችሁን እዚህ ላይ ትመርጣላችሁ አላችሁ። ዩዚንግ ፎን ናምበር ኦር ኢሜይል ይላችኋል፣ ኮንቲኒዩ ሹች ፌስቡክ ይላችኋል፣ ኮንቲኒዩ ሹች አፕል ይላችኋል፣ ኮንቲኒዩ ሹች ጉግል ይላችኋል የምትፈልጉት እዚህ ላይ መግባት ትችላላችሁ ማለት ነው። እኔ ኮንቲኒ ጅ ኢሜል ይለዋለው። እዚህ ላይ ኮንቲኒ ጅ ኢሜል ይለዋለው። እናንተ ኮንቲኒ ጅ ጉግል እቃፏችሁ ላይ የገባ ካለ በዛ መግባት ትችላላችሁ። እንደምታውቁ ቅድም የነገርኳችሁ ከ18 ዓመት በላይ መሆን አለባችሁ ብያችኋለሁ። ስለዚህ እድሜያችሁን ካልኩሌት ታረጉና ከ18 ዓመት በላይ የሚሆነውን ትመርጡለት አላችሁ ማለት ነው። አሁን ይሄ 24 ዓመት 25 ዓመት ይሆናል ማለት ሴፕቴምበር፣ ከዛ ቀኑን ቀያይሩት አላችሁ። በምትፈልጉት በራሳችሁ መምራት ይችላሉ። ብቻ ከ18 ዓመት በላይ መሆን አለበት ማለት ነው። እዚህ ላይ ኮንቲኒዩ ትሉታላችሁ። ኮንቲኒዩ ትካላችሁት በኋላ እዚህ ኢሜል አካውንት አስገቡን ይላችኋል። እዚ ላይ ኢሜል አካውንታችሁን ታስገቡና ቬሪፊኬሽን፣ ማንኛውም እንደምትከፍት ትከፍታላችሁ ማለት ነው። ወይንም ደግሞ ወይንም ደግሞ ባክቱሉና እዚ ላይ ኮንቲኒዩ ጉግል አካውንት ኮንቲኒዩ ትሉታላችሁ። ኮንቲኒዩ ትሉታላችሁ እቀፏችሁ ላይ የገቡ ኢሜሎች ካሉ የተጠቀማችሁበት ኢሜሎች ካሉ በእነሱ በአንዱ ምን ትላላችሁ ማለት ነው፣ ሳይን አፕ ታደርጋላችሁ ማለት ነው። እኔ በዚህ አካውንት ልግባ በዚህ አካውንት ልግባ በዚህ አካውንት ስገባ ስልክ ቁጥርናን እናስገባለሁ። ኮንቲኒ ትልታላችሁ። እንደምታዩት አካውንቱን ክሬት ያደርግልኛል ማለት ነው። እንደምታዩት አካውንቱን ምን አድርጎልኛል? ክሬት አድርጎልኛል ማለት ነው አሁን ወደ ቲክቶክ ስቱዲዮ ሊሄድ እና ይችን የሶስት ተረዛን ነክቼ ቲክቶክ ስቱዲዮ ላይ ገባና እዚህ ላይ ቲክቶክ ስቱዲዮ የምትሏን አንዴ ክሊክ አደርጋለሁ። ዘም እንድነም እዚህች ላይ ሞኔታይዜሽን የምትላለች እሷን አንድ ዘ ክሊክ አደርጋታለሁ። ክሊክ ሳረጋት እንደምታዩ ቪው ኦል የሚላለ እሷን ቪው ኦል አደርጋታለሁ ማለት ነው። ይሄው የከፈትኩት አካውንት በትክክል ነው የተከፈተ ማለት ነው 00 ነው ስሙን መቀየር ትችላላችሁ። እዚ ላይ ኢዲት አርጋችሁ መቀየር ትችላላችሁ። ስማችሁ መቀየር ትችላላችሁ። በያዋችሁ ማስተካከል ትችላላችሁ። እንዲሁም ደግሞ የተለያዩ የዩቱብ ሊንካችሁን ማስቀመጥ ትችላላችሁ። የቪዲዮ ሀሳብ ከየት እንደምታገኙ ልንገራችሁ። ምሳሌ ሰይፉ የሰይፉ ቪዲዮ አሉ፣ የድንቅ ልጆች ቪዲዮ አሉ፣ መንፈሳዊ የዩቲዩብ ቻናሎች አሉ። እነሱ ከነሱ ከነሱ ክሮፕ እያደረጋችሁ ሌሎች ቪዲዮ እንደሚሰሩ እየሰራችሁ ቻናላችሁን ማሳደግ ትችላላችሁ። ፎሎር ማግኘት ትችላላችሁ። እንዲሁም ደግሞ መንታይዝ አድርጋችሁ መጠቀም ትችላላችሁ። በተለይ ደግሞ የራሳችሁን ኮንተንት ክሬተር ሁናችሁ የተለያዩ ዘፈኖችን መዝሙሮችን፣ እንዲሁም ደግሞ አስተማሪና ቁም ነገር ነገሮችን እየሰራችሁ ቲክቶክ አካውንታችሁን እያሳደጋችሁ ገንዘብ መስራት ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ የተለያዩ ሀሳቦችን እያነሳን እንወያያለን ሳብስክራይብ ያደረጋችሁ ላይክ ያደረጋችሁ ኮሜንት ያደረጋችሁ እንዲሁም ደግሞ ያልገባችሁ ኮሜንት አርጉልኝ በቀጣይ በተለያዩ ቪዲዮዎች እንመጣለን ሰላማችሁ ይብዛ